ሰላም እንዴት ናችሁ? ዛሬ የምንነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻ እመለክታለኝ ሳያል ቡኻሪ ቮሊውም አራት ወይንም ቅጽ አራት መጽሐፍ 54 ሀዲስ ነምበር 530 ላይ ወይንም ደግሞ በሱና ዶትኮም ላይ ለምታወጡ ሳያል ቡኻሪ 3312 እና ሳያል ቡኻሪ 33 12 ላይ የሚገኝ አዲስ እንዲህ ይላል። ናሬትድ ናፊ ናፊ እንደተረከው ኢብን ዑመር ዩዝ ደ ቱኪል ስኔክስ በት ወን አቡልባብ ኢንፎርመድ ም ዳት ፕሮፌት ሃድ ፎርቢደን ኪሊንግ ኦፍ ስኔክስ ሊቪንግ ኢን ሃውስስ ጌቭ አፕ ኪሊንግ ም። ምንድነው የሚለው አዲሱ ኡመር የሚባለው ሰውዬ እባቦችን ይገል ነበረ። ነገር ግን አቡልባብ የሚባለው ሰውዬ ነቢዩ እባቦችን እቤት የሚኖሩ ወይንም ደግሞ እቤት ያለ እባብን እንዳትገሉ ብለዋል ሲለው መግደል አቆመ ይላል እባብ በቤት ውስጥ ሚኖር እንዳትገሉ ማን ያለው ነቢዩ የሙስሊሞች ነቢይ ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ ሲጠንጥ ነው እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል ምክንያቱም ጅኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ። ከነካችሁት ወይም ደግሞ ከጎዳችሁት ወይም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ፣ ፍቅሬ ምናምን ማለት አለባችሁ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይም ደግሞ ካደረጋችሁት ሰላም አይሰጣችሁም ይላል። አዲሱ እንደምትመለከቱት ነው ብዙ ቦታ ነው ያለው። አዲሱ ሳይ ሙስሊሙ ላይም አለ። ሱናን አቢ ዳውድ ላይ ደግሞ ሌላ ታሪክ እናገኛለን። አንዱ የነቢዩ ተከታይ ወደ ጦር ሜዳ ሄዳል፣ መሳሪያ ይዞ። ከዛ በኋላ ሲመለስ ሚስቱን በር ላይ ያገኛታል። ከዛ የወጣውበትን ከቤት ምክንያት እንደዚህ እንደዚህ ብላ ትነግረዋለች ማለት ነው። ከዛ ሰውየው እባቡን ለመግደል ወደ ቤት ይገባል። እባቡን ለመግደል ቤት ይገባና ያው እባቡ የሚነድፈዋል መሰለኝ። ከዛ ሰውየው ቀድሞ ይሙት ወይንም ደግሞ

ምንድን ነው እሱ ሰውዬ ሞትና የሟሽ ተከታዮች ደግሞ ወደ ሞሐመድ ይዘው ይመጣሉ። ይህ ሰውዬ ሞቷልና ጸሎት አድርግለት፣ አላህ ወደ ህይወት እንዲመልሰው ብለው ይሉታል፣ ማለት ነው ሰውየው ለራሳችሁ ጸሎት አድርጉ አለ ሙሐመድ ማለት ነው። በመዲና አለ፣ ኢን መዲና ግሩፕ ኦፍ ጂን ሃቭ ኢምፕሬስድ ኢስላም። በመዲና የጂኒ ህብረት እንትኖች ግሩፖች እስልምናን ተቀብለዋል። ሶ ዌን ዩ ሲ ዋን ኦፍ ዴም ስታዩቸው፣ ከእነሱ ውስጥ አንዳችሁ ስታዩት፣ ፕሮናንስ ዋርኒንግ ቱ ኢት ስሪ ታይምስ ኢፍ ኢት አፒርስ ቱ ዩ አፍተር ዛት ኪል ኢት አፍተር ስሪ ዴይስ። ስለዚህ እባቦችን ስታዩ ሦስት ማስጠንቀቂያ ስጧቸው። ነገር ግን ይህንን ሦስት ማስጠንቀቂያ አልፈው የሚመጡባችሁ ከሆነ ከሦስት ቀን በኋላ ግደሏቸው ይላል። ስለዚህ ሙስሊም ወንድሜ ቤት ውስጥ እባብ አይተ ኢሚዲየትሊ ምገል ከሆነ የነቢይህን ትእዛዝ ተላልፈሃል ማለት ነው የነቢይህን ትእዛዝ መተላለፍ ብቻ ሳይሆን ሙስሊም ወንድምህን ገላሃል ማለት ነው በገጀራ እባብን ብገል ጋንም ትገባለህ ማለት ነው ምክንያቱም ነቢዩ የደነገገውን ማንም ሊሽረው አይችልም ይላል ምን ላይ ሱራ አልአዛብ አያ 36 ላይ ወንድም ወንድሙን ከገደለ በእስልምና ውስጥ ደግሞ ዊች ሚንስ ሙስሊም ሙስሊምን በገጀራ ከገደለ ደግሞ ሁለቱም ገሀነም ይገባሉ ይላል ሐዲሱ እንደምትመለከቱት ነው። ስለዚህ እባብ የጅኒ ማደሪያ ነው፣ ተሸካሚ ነው፣ ወንድምህ ነውና እንዳገለው ይላል ነብይ። ይህ ጤና ማስተምሮ ነው። ኤንዌስ ዛሬ ከምሽቱ ሶስት ሰዓት ላይ ሱራ አላቅ አላልክ ወይንም የርጋደ ምዕራፍ እንመለከተዋለን። ከዚህ በፊት ሁለት ምዕራፎችን አይተናል። ዛሬ ሲንከባለል የመጣውን ውይይት እናደርጋለን ብለን የመጀመሪያ ቀን ለአንብበው የሚል እንትን ብሎኝ ያው ምግባባ ውስታዝ ነበረ አብረን የተማርነው ለአንብበው እና ዲቤት እናደርግበታለን ብሎ ነበር። እንደገና ደግሞ ሁለተኛ ቀን ላይ አልመጣም በኔትወርክ እና አንዳንድ ምክንያቶች፣ ዛሬ ለሶስተኛ ጊዜ ቀጠሮ ዘንበታል። ከምሽቱ ሶስት ሰዓት ላይ እኛ እናየዋለን። ከዛ በኋላ እንደ ውይይት ነገር እንወያያለን የሚመጣ ከሆነ ማለት ነው። እና ሁላችሁም እንዳቀሩ የቪዲዮ ሼር አድርጉት። ኮፒ ሊንክ ማድረግ እንዳረሱ ደግሞ እንደዛ ነገር ነው። ቻው